አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናል የተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረቢል አለሚን። ዛሬ እንግዲህ አንድ ነገር ልነግራችሁ ነው የመጣሁት። እሱም ሲህር የተደረገባችሁ ልጆች ወይም ዓይን ያለባችሁ ዓይነ ጥላ ምናምን ያለባችሁ ልጆች ማለት ነው። በቃ በተደጋጋሚ የምታዩቸውን የህልም አይነቶች የምነግራችሁ ይሆናል ማለት ነው። እነዚህን ህልሞች እናንተ የምታዩ ከሆነ በእርግጠኝነት ሲህ ወይም ድግምት ተደርጎባችኋል ወይም አይነ ጥል አለባችሁ ወይም ደግሞ አይን አለባችሁ ማለት ነው። የሰው እጅ ሊኖርባችሁ ስለሚችል ከምነግራችሁ ህልሞች አንዱን በተደጋጋሚ የምታዩ ከሆነ በጂን ወይም ደግሞ በድግምት ተጠቅታችሁ መሆኑን ታውቃላችሁ ማለት ነው። ያው ብዙ ፈተና በዚህ ጉዳይ እንደደረሰብኝ ከዚህ በፊት ቪዲዮ ሰርቻ አለሁኝ በደንብ ታውቃላችሁ። ከሁለት አመት በላይ ተሰቃይቻ አለሁኝ በድግምት በጅን በተለያዩ ነገሮች በአይን ማለት ነው። እና እነዚህ ነገሮች በጣም ለሰው ልጅ ፈተናዎች ናቸው። እና በጣም ብዙ ፈተና ደርሶብኛል። አልሐምዱሊላ እና ከነዛ ፈተናዎች ያው ድግምቱ በነበረብኝ ሰዓት ጅኒ በነበረብኝ ሰዓት እና ከለቀቀኝ በኋላ ያለው ሁኔታ ከዛ በፊት ምን እንደሚያደርገኝ እንግዲህ አለብን ብላችሁ የምትጠረጥሩ ሰዎች ምን ምን እንደሚያደርጋችሁ ሁሉንም የማስረዳችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በመጀመሪያ ያው ብዙ አይነት ምልክቶች አሉት። ጅንም ይሁን እንዲሁ ድግምትም ይሁን የተደረገባችሁ ዓይን ቡዳ ይኖርባችሁ አይነጥላ ይኖርባችሁ፣ ሁሉም ምልክት አለው። መጨናነቅ፣ በተለይ በጣም የራስ ምታት እንደዚህ ከፍሎ ከአንድ በኩል የሚያማችሁ ከሆነ ምሳሌ፣ ዛሬ ግማሽ ራስ ጎናችሁን አሟችሁ ከግማሽ በኋላ ያለውን ደግሞ ሌላ ቀን እንደዚህ ከፍሎ በየሰዓቱ እየቀያየረ በግማሽ ጎናችሁ አንድ ቀን ያማችኋል፣ በግማሽ ጎናችሁ ደግሞ አንድ ቀን እያደረገ የሚያማችሁ ከሆነ ራስ ምታት፣ እንዲሁም ደግሞ ከጀርባችሁ እዚህ ማጅራታችሁን አንቆ የሚይዛችሁ ከሆነ በቃ የሆነ ሰው እንደዚህ ጭብጥ አርጎ የሚይዛችሁ የሚመስላችሁ ከሆነ እንደዚያ፣ እንደዚህ አይነቶቹ ነገሮች የጅን እንዳለባችሁ ምልክት ነው። በተለይ ራስ ምታት በጣም ካለባችሁ እዚህ አናታችሁ ላይ በጣም በተደጋጋሚ እንግዲህ የራስ ምታት ስላችሁ፣ ብዙ ሰው ራስ ምታት አለበት፣ ራሱን ያማዋል። ግን በቃ ጠዋት የጀመራችሁ እስከ ማታ ድረስ ራሳችሁን ሲያማችሁ የሚውል ከሆነ በየቀኑ ምንም የማይቀየር በቃ መድኃኒት ብትወስዱ ምን ብታደርጉ የማይተዋችሁ ከሆነ ማለት ነው እንደዚሁ ቁርአን ሩቃ ምናምን ከፍታችሁ ትንሽ ለውጥ ልታገኙ ትችላላችሁ። ከዛ ውጭ ግን የጅን ምናምን ኑሮባችሁ የዛ በዛ መንስኤ ከሆነ ራሳችሁን የሚያማችሁ መድኃኒት የወሰዳችሁትን ብትወስዱ አይተዋችሁም። ራስ ምታቱ ምንጊዜም እናንተ ጋር እንዳለ ነው ማለት ነው። እንዲሁም ደግሞ መጨናነቅ፣ በጣም መጨናነቅ፣ ላበት መብዛት። እኔ በጣም ነው እንደዛ የሚያደርገኝ የነበረው ማለት ነው። ከዛ እንደዚህ ቁርአን ስትቀሩም ሆነ አዝካር ምናምን እንደዚህ በስልካችሁ እያያችሁ በምትቀሩ ሰዓት በጣም የሚያፋሽጋችሁ ከሆነ እያፋሸጋችሁ ደግሞ እምባችሁ የሚወርዳል አይደለም? በቃ እኔ እያፋሽግኝ እያፋሸገኝ ራሱ በዛ በተደጋገመብኝ ቁጥር መቅራቴን ሁሉ የሚያቋርጥበት ሰዓት አለኝ። ለምን በጣም ሲያስፋሽገኝ፣ በጣም እምባዬ ሲወርድ፣ እምባዬ ሲወርድ በቃ ለመቅራት ያቅተኛል። እንደዛ የሚያደርጋችሁ ከሆነ ቁርአን ከፍታችሁ በፍሽግያ ምክንያት መቅራት የማትችሉ ከሆነ ይሄም ወይ ድግምት ወይ ዓይን ወይ ጅን እንዳለባችሁ ማወቅ አለባችሁ። ሌላው ነገር ደግሞ በቃ ሰው ጋር መቀላቀል የሚያስጠላችሁ ከሆነ በተለይ እንደዚህ ሰው ከተሰባሰበበት ከሁለት በላይ ሰዎች ጋር አብራችሁ ማውራት የማትችሉ ከሆነ በቃ የምትጨናንቁ የምትበሰጫጩ ከሆነ ያም የዚሁ ምልክት ነው ማለት ነው። ሌላው ነገር ደግሞ ስለ ህልም ነው ነገራችኋለ፣ ያልኩት በህልማችሁ በተደጋጋሚ የሚያስፈራራችሁን ነገር የምታዩ ከሆነ። እኔ አንድ ጊዜ ሁለት ጊዜ ህልም አይታችሁ በዛው የሚቀር ህልም ሳይሆን እየነገርኳችሁ ያለው በቃ በተኛችሁ ቁጥር የምታዩት ህልም በተደጋጋሚ ማለት ነው። አንደኛው በተኛችሁ ቁጥር ውሻ ሲያሯሩጣችሁ የምታድሩ ከሆነ በቃ ውሻ በሄዳችሁበት የሚያሯሩጣችሁ ከሆነ በተኛችሁ ቁጥር የሚያሯሩጣችሁ ከሆነ በቃ ይሄ የሆነ የቡዳ የሚሆን የእጅን የሚሆን ካለባችሁ እንደዚያ በህልማችሁ ስትታገሉ ውሻ ጋ ታድራላችሁ። ሌላው ደግሞ እባብ እባብ አሁን እኔ ጥቁር እባብ በተለይ እንደዚህ ከለር ለይቶ በቃ ስሮጥ ነው የምውለው። እንደዚህ የማድረው አዳሪን ማለት ነው ቀንም ከተኛው ሲጀመር እንደዚያው ነው እና በጣም ሮጣ አለሁኝ ሮጣለሁኝ። አንዳንድ ጊዜ እንደ መሮጥ ያቅተኛል። ራሱ እንደዚህ መራመድ ያቅተኛል፣ ያስረኛል ምናምን ስትሮጡ ራሱ መሮጥ አትችሉም። ይሄ ሁላ የሆነው በምንድን ነው? ከተኛችሁ በኋላ በህልማችሁ ማለት ነው። እንደዚሁም ጅብ፣ ጅብ የሚያሯሩጣችሁ ከሆነ ይህን ነገር በተደጋጋሚ የምታዩ ከሆነ ደግሞ እንደዚህ ወታደር ይዟችሁ ወታደሮች እያስጨነቋችሁ በመሳሪያ እያስፈራሯችሁ ምናምን በቃ ሊገላችሁ የሆነ ሰው በመርጠቢያም ይሁን በመሳሪያም ይሁን ሊገላችሁ ሁሌ የሚያስፈራራችሁ ከሆነ በህልማችሁ። አንድ ሌላ ደግሞ ውሃ ውስጥ እየዋኛችሁ ምትሰምጡ ከሆነ በቃ ሁል ጊዜ በውሃ እያፈናችሁ ያንን እየሰጠማችሁ የምትጨነቁ ከሆነ ይህንንም በተደጋጋሚ የምታዩ ከሆነ፣ ሌላው ደግሞ እንደዚህ ተራራ ቦታ ላይ እንደዚህ እየሮጣችሁ ምታበቅበቅ ከአንዱ ተራራ ወደ አንዱ ተራራ እየሮጣችሁ የምትኳትኑ ከሆነ፣ እንደዚሁም በረሃ ቦታ ላይ በረሃ ቦታ ላይ በቅ ቤት እንደመጣችሁ እዛ በረሃ ላይ እንዴት ብላችሁ እንደደረሳችሁ በማታውቁት ጉዳይ እዛ ቦታ ላይ ተሆኑና በቃ ወዴት ልሂድ እያላችሁ እየሮጣችሁ በቃ መንገዱ ጠፍቷችሁ ስትጨነቁ፣ በቃ እንደዚህ ስትኳትኑ ስትሮጡ የምታድሩ ከሆነ እንዲሁም ደግሞ የማትወዱት ሰው ያ የምትጠሉት ሰው ሁሌ እየመጣ የሚረብሻችሁ የሚያስፈራራችሁ፣ የሚያስጨንቃችሁ ከሆነ እንደዚህ አይነት ህልሞችን በተደጋጋሚ የምታዩ ከሆነ እመኑኝ፣ በእርግጠኝነት ወይ ሲህር ወይ ጂን ወይ አይነናስ ወይ ቡዳ ያው አይን የሚል ለምንለው ቡዳ ነው የሰው አይን ነው እሱ። አይነ ጥላ አይነ ጥላ የሚባለው ግን ሌላ ነው። የጅን አይነት ሆኖ አይነ ጥላ ልክ የሚያፈቅር ጅን ያለ አይደል? የሰው ልጆችን አፍቅሮ የሰው ልጆች ጋር መኖር የሚፈልግ ጅን አይነት ነው እና እንደዛ፣ እና በህልማችሁ ድረስ እየመጣ በቃ ወይ ባላችሁን እየተመሰለ ወይ የሌላ ሰው የምትወዱትን ሰውም ሆነ ምናምን እየተመሰለ እናንተን ለመድፈር የሚያሯሩጣችሁ ከሆነ እናንተን ለመገናኘት የሚሞክር ከሆነ ያ አይነ ጥላ ጅን አለባችሁ ማለት ነው። እና እንደዚህ እያላችሁ የምትሰቃዩ እህቶች ካላችሁ ይሄ ነገር በእናንተ ላይ የተደረገ ድግምትም ሊኖር ይችላል፣ ጅንም ሊኖር ይችላል። ራሳችሁም ማከም አለባችሁ። እንደዚህ አይነት ምልክቶች እነዚህን ህልሞች ካያችሁ ሲጀመር በቃ ሙሉ እርግጠኛ መሆን አለባችሁ። የጅን ዘሮች ወይም ደግሞ የሲህር ዘሮች እናንተ ላይ አሉ ማለት ነው እና ስለ ሩቃ ወይም ደግሞ ስለ ቁርአን ምናምን እንደዚህ በምታስቡ ሰዓት ያንን አለመፈለገ በቃ ወደዛ የማትፈልጉ የማይመራችሁ በቃ መንገዱን ዝግት የሚያረግባችሁ ልቅራ ስትሉ መቅራት የማትፈልጉ ልስገድ ስትሉ ሌሊት ተነሳችሁ ዱአ እና ድርግ ስትሉ የሚይዛችሁ ነገር እና ደግሞ ቁርአን በተከፈተ ቁጥር ሌላ ሰው እንደዚህ በከፈተ ቁጥር ልባችሁ ድው ድው የሚል ነገር፣ ስለ ሲህር ስለ ድግምት ምናምን ሌላ ሰው ባወራ ቁጥር የእናንተ ልብ ድንግጥ ድንግጥ የሚል ከሆነ እናንተ ያው ራሳችሁን የሆነ ነገር እንዳለባችሁ በዚህ ዙሪያ አውቃችሁ የሚከተለውን ሕክምና ብትወስዱ አሪፍ ነው ብዬ አስባለሁኝ። እና ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር። በቀጣይ እንግዲህ ማረጋገጥ የምትችሉበት ይህ ነገር በቃ እንደዚህ እንዳለባችሁ በዚህ ህልም ምክንያት ካወቃችሁ በኋላ በቀጣይ ቪዲዮ ይዤላችሁ እመጣለሁኝ። እንዴት አድርጋችሁ እርግጠኛ መሆን ትችላላችሁ ያ ነገር ምን አይነት ነገር ነው። እናንተ ላይ ያለው ሲህር ነው ወይስ ጂን ነው ወይስ ዓይነ ጥላ ነው ወይስ ዓይን ነው ምንድን ነው? እናንተ ላይ ሐሰድ ነው የተደረገባችሁ? ያንን ማወቅ የምትችሉበት መንገድ ይዤላችሁ እመጣለሁ ወይም በቀጣይ ቪዲዮ ኢንሻላህ ባላ ፈቃድ። ለዛሬ ያለኝ ቪዲዮ ይህንን ይመስል ነበር። ላይክ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከምመጣ አላህ ሰላማችሁን ብዝት ያደርገው፣ አገራችንም ሰላም ያደርግልን። ወሰላም አሌይኩም ወረሕመቱላሂ ወበረካቱ።